ያፊት እና ናታን ተፋጠጡ። ምን አስቡ እንደሆ ባላውቅም ናታን ያፊት ያወራውን ሁሉንም ነገር ሰማ ማለት ነው። ጀርባውን ሰጥቶ ሴቶቹ እንዴት ነው ሴቶቹን እንትና ሽንት ቤት እያለች እየተመላለሰች ነው፣ ግን በደንብ ጠብቃት እንዳታመልጥ። ሁለን ግን የሆነ ነገር አስበዋል ሴቶቹ ማለት ነው። አንዷ እንደውም ተናገረች እባክህን አድነኝ። እኛ አሁን እዚህ ያለነው ሴቶች እንዳለን ታግተን ያለነው እና አድነኝ እባክ እያለችው አትፍሬ የኔ ቆንጆ እሺ እኔ ከጎንሽ ነኝ አላት ማለት ነው። ሰውየው እንግዲህ እንደ ሴትኛ አዳሪ አድርገው ነው እየተጫወተባቸው ገላቸውን እያስቸረቸረ የሚገኘው ማለት ነው። አቶ ያፌት በፈጣሪ ፈጣሪ አትፈራም? ግን አቶ ያፌት እንግዲህ ሴቶቹ እዛ እየታጉሏሉ የማንም ዓይን ማረፊያ ሆነዋል ማለት ነው። አላህ ይጠብቅ እንደዚህ አይነት ነገር የስንቱ ቀልብ ነው የሚያርፍባቸው? አሁን እነሱ ላይ እንግዲህ። ናታን ሁሉንም ነገር ሰማ። ከዛም ስልኩን ከዘጋው በኋላ እኔን ነው መሰለኝ የምጠብቀው አለ ያፌት። ማን ነው ናታን? ይሄ ድምፅ አዲስ አልሆነብኝም ሲል ናታን ዞር ሲል ሁለቱ ተፋጠጡ። እንግዲህ ናታን ሁሉንም ነገር ሰምቷል። ያፌት የእያንዳንዱ የሚያወራውን ነገር ወይ ስልኩን ክፍት አድርጎ ነው ናታን። ያኔ እንደዛ ጀርባውን አቆምንትና ያቆመው እንግዲህ እና፣ ማነው ያፊት፣ ጉድፈላ ማለት ነው እንግዲህ። አቤል ታሪኩ አለቃ፣ አለቃ፣ ያፊትን ማነው? ቢኒን ያስረው፣ ያገተው ያክስት ልጅ አቤል ነው። ምን? አዎ አለቃ፣ ሰው ገዝቶ አስደብድቦ ያገተው እሱ ነው። መረጃው ደርሶኛል። ቀና አለበት ጭምር አለ። እና እንሂድ አለ። ሲሮጥ ሄደ። ከዛም እንደሄደ ጉሮሮ ነንቆ ያዘው። አንተ ይውሻ ልጅ ምንድን ነው ያደረከው? እንዴ እኔ ላንተ ብዬ ነው። ደግሞ ምንድን ነው ምን ሆነ ያፊት? እኔ እኮ ላንተ ብዬ ነው። ሰው ሲያዝንላት ታውቅም እንዴ? ማን እኔ ያደርግልኝ ብያለሁ አለና ቢኒን አገላብጦ ሳይሆን ቢኒ በጣም ተጎርቷል። ማን ለምንድን ነው እንደዚህ ያደረከው? ቆይ ምን ፈልገ ነው? ቆይ ምን አስበህ ነው? እና ላንተ ነው ላንተ ብዬ ነው። ከዛ እስር ቤት ሄዶ የተናገረው ንግግር ወደኋላ ዙር ብሎ አሰበ ማለት ነው ያፊት ከዛም ታሪኩ ጋር ደወለና ታሪኩ ልጆቹን ላካቸው። ወስደው በር ላይ ይጣሉት ቢኒ አለ ማለት ነው። እንዴ አለ ቃል ትለቀው ነው እንዴ? አዎ፣ ሌላ ጊዜ እንገናኛለን እናሱ አለ። አንተ ደግሞ የምለቅ እንዳይመስልህ አገኘሃለሁ፣ ሰራልሃለሁ ብሎ አቤላን ጥሎ ሄደ። አቤላ ደግሞ ይሄ ደግሞ ምን አባቱን ስና ነው? እኔ ከእናቴ ውጭ ማንንም አላምንም ደግሞ ይዘትብኛል እንዴ አለና ቢኒን በግሩ መታው፣ ማለት ነው አቤል። ከዛም እንግዲህ ቢኒን ወስደው እቤት በር ላይ ጣሉት። ነገነት በር ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድነት የከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ዛሬ ሐርግ ድራማ ተለቋል። ቢኒም እንግዲህ እቤት ከደረሰ በኋላ ተጎትቶ ዳጊ ጮሆ ጎትቶ ሶፋ ላይ አስቀምጠው ትንሽ ረጋ እንዳለ ገኒን ቢያትም፣ አትንቀሳቀስምም አታወራምም። እንዴ ዳግም ገነ ተኝታ ነው እንዴ ሲላት፣ አልተኛችም አጎቴ፣ አሟት ነው። ለምን አንተ ሞተዋል ብለህ ተናገራት፤ ከዛም ወደቀች። ከዛም አኪም ቤት ከወሰድናት በኋላ መናገር አትችልም መናገርም ሆነ መራመድ አትችልም ተባልን እና መድኃኒቱን በስነስርዓት ከወሰደች ትልናለች ብለውናል አኪሞቹ አለው። ወይኔ፣ አለ አለቀሰ አለቀሰ አለቀሰ ቢኒ። ከዛም ተጎትቶ መሬት ላይ ቁጭ ብሎ ሄዶ ልብሱ ከቀየረ በኋላ ገንዬ፣ እባክሽን አውሪኝ፣ አንድ ጊዜ ብቻ ድምፅሽን አሰሚኝ እባክሽን እያለ ከዛም ለማውራት ብቻ አፏን የሆነ እያንቀሳቀሰች ነበረ ማለት ነው። ከዛን ጽ መጣችና ቢኒ አለች። ቀና ሲል አንቺ፣ አንቺ አስመሳይ ምልስ ሰሪ መጣሽ? እዚህ ምን ትሰሪ ያለሽ? ቀጥ ብለሽ ውጭልኝ፣ አይንሽን ማየት አልፈልግም። ቢንዬ ምን አደረግኩ እኔ? ቆይ ምንድን ያደረግኩት? ውጭልኝ ብሻለሁ ውጭልኝ ብሎ አንዴ ጮባት። እየሮጠች ወደ ቤቷ ሄደች ማለት ነው። ወደ ቤቷ ከሄደች በኋላ መጠጥ ገዝታ ገብታ እንግዲህ አልጋ ላይ ቆማ ጩኸቷን እንደ ወንድ ልክ እየጮኸች መጠጧን እየጮኸች ዘፈን እየዘፈነች ነበረ። ከዛም ቤዛ የእሷን ጩኸት ሰምታ ስትሮጥ መጣች። እንዴ ምንነሽ ነው ስትላት፣ ቢኒን ከዚህ በኋላ አይንሽን ማየት አልፈልግም ብሎኛል። ቤት አገኘሽው? ቅድም ገኒ ቤት ሄጄ የነበረ እዛ ነው ያለው። በቃ አይዞሽ ተረጋጊ፣ የኔ ውድ ብላ አቅፋ አስተኛቻት ማለት ነው። ያፊት ደግሞ ቤዛማናት የፍራታ እራት ሰርታ አቀራርባ ጠበቀችው። ከዛም ያፊት ሲመጣ፣ ያፊት መጣ እንዲ እና ቆንጆ ራት ሰርቻለሁ። ቅድም የት ሄደች ነው? እኔ ሳት ታስበቅ እጂ አላት። ምንም እዛ እዚህ አለች። ምንም የምታወራ ውሉ ጠፋባት። ተናገሪ የፍራታ ቅድም የት ሄደሽ ነው ሲላት፣ አለች። ከዛም ጉሩሯን ያዘና የት ነው የሄድሹ ቅድም ተናገሪ ብሎ ጉሮሮ ሲያንቃት፣ ግደለኝ ያፌት፣ ግደለኝ። በቃ አፌን ልታስቀምጠኝ ነው እንዴ? ግደለኝ፣ እንደውም መኖር አልፈልግም ብላ ጮኸች ማለት ነው። ከዛ ደነገጠ። የኔ ንግስት በቃ ይቅርታ አድርጊልኝ፣ እኔ እኮ ተናድጄ ነው ከቤት ሳጣሽ ቅድም ሳታስፈቅጂኝ ስለሄድሽ። ከዛም ትታ ወደ ፎቅ ሄደች፣ ሳህኑን ሰባበረችው። እሱም ወንበር ላይ ቁጭ ብሎ ተገዘ ማለት ነው። ከዛም ኤፍራታ አኩርፋለች፣ ተመልሳ መታ ሳሎን ቁጭ አለች። እሱም ወረደ። የኔ ንግስት እባክሽን ይቅርታ አድርጊልኝ አሁንም አኩርፈሽኛል እንዴ? እኔ እኮ ተናድጄ ነው፣ በቃ ስለማፈቅርሽ ቀና አለውኝ። የት እንደ ሄድሽ ስለማላውቅ ነው ምናምን አለ ማለት ነው። ከዛም እኔ የኔ ንግስት አሁን ለማንኛውም የሆነ ስራ የሚሄድበት ቦታ አለኝ። ይቅናህ በይ። እባክሽ የኔ ንግስት አታኩርፊ። እኔ እንደውም አንተ ተመልሰ ስትመጣ ፈግም ብዬ ሞቼ ብገላገል እና ብጠብቅህ ነው ደስ የሚለኝ። ተይ እንጂ የኔ ንግስት እኔ እኮ ያላንቺ ይዘች ምድር ላይ ማንም የለኝም፣ እኔን ለማጠለሽ ማለት ከዛም ራሷን ስሙ ወጣ። እንግዲህ ከናታን ጋር ተገናኙ ማለት ነው። የዲያና እናት ደግሞ ናታንን ስራን በአግባቡ ከሰራክ ቆንጆ ብር ይከፈልሃል። ልጇ ደግሞ ማወቅ እንዳልፈለገች ለምን ልጇ እንድታቅ አልፈለገችም? ናታን የሚሰራውን ስራ ማለት ነው። ይቅርታ ማዘር ለዲያና ልንገራት? አረ ዲያና ጭራሹኑ እዚህ ወንጣተን ማወቅ የለባትም። አንተ አሁን ስራክ ላይ ትኩረት አድርግ አለችውና፣ እሺ በቃ ብሎ ሄደ ማለት ነው። እንግዲህ ቢኒዬ አሁን ተሽሎታል ምንም አይልም። ፄ ግን መጨረሻዋ ምን ይሆን? የእውነት ፄ በጣም ነው ታዘነች። በቃ ልቧ ተሰበረ። ምክንያቱም ደግሞ ኤፍራታ እና ፄ ክላስ ውስጥ ስትፈልግ እንዴ እየፈለግሽ እየፈለክሽ ነው ይፍራታ፣ ምንድነው ምን ሆነሻ? ስትላት የጸጉር ማሳያ እኮ ወድቆ ጸጉር ጌጤ የጆሮ ጌጤ የጆሮ ጌጤ ወድቁብኝ እኮ እሱን እየፈለግኩ ነው፣ ሲመጣሽ እንዴ! እያለች ተደናበረች ማለት ነው። ሉሊትም እንግዲህ በአይኗ ትቃዣለች፣ ምን እንደሚያወሩ ምን እንደሚያደርጉ እያንዳንዷን ነገር የኢንፎርሜሽን እየለቀመች ትገኛለች ማለት ነው።